ምላሴ እርግብን ብን አነቃት። ሃና ከኢዝራ ጋር ተለያይታለች። ተምቹ አሁድ ላይ ካለበት ደረሱበት። አሰላም አሌይኩም ረምት ለ በረካት ውደ የተከበራችሁ የቻናል ቤተሰቦች፣ በያላችሁበት የአላህ እዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ ሲሆናችሁ የደወል ምልክት በመጫን ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጠናክሩኝ ማለት ነው። እንግዲህ ዛሬ ላይ ኖላዊ ድራማ እየዘነ መጣ ነው ማለት ነው። በጣም የሚገርም ነው። እንግዲህ ምላሴ አሁን ላይ ድም ብላንን እየተከታተላት ሳለ የእርግብ ፍቅረኛ መሆኑን በደንብ ካረጋገጠ በኋላና እሷ ለእርግብ ፍቅረኛ ምግብ እያደረሰች እና እርግብ አለችበት እምታውቅ ስለ መሰለው ከሄደችበት ስትመጣ እርግብን አንኮ የት እንዲሄድሽ፣ ንገሪኝ እገልሻለሁ ብሏታል ማለት ነው። ከዛም እንግዲህ አልፎ ተርፎ አሁን ላይ አይሜን ምሳሌ ሳሎን ላይ ተቀምጦ ሰላም እዬ መታ ነበር። እሱ ደግሞ ከውጭ ሲገባ ጭራሽ ሰላም አላናገራትም በጣም ደብሮ ስለነበረ ሰላምም የለም እንደ ሌላ በዝነዝ ጀመረችው ማለት ነው። ሰላም እንግዲህ ብዙ ነገር ስትለው ቆይታ ነበረ። ከዛም አልፎ ተርፎ እንግዲህ እሱ ሰላም ስትነሳው ስትነዘንዘው ትቷቱ ትቷት ወደ መኝታ ክልስ እሱ ገብቶ እየተበሳጨ ነበር ያለው ማለት ነው። አሁን ላይ የሃናና ያሲር ተገናኝተው ነበረ ግን ቢሆንም ያሲር ሀና በስርዓቱ ሊያወራት አልቻለም ማለት ነው። እየጠጣ ነበር ያው ሰላም ብሏታል። ከዛም እንችም ህይወት ሽኑሪ ተኝ ሀና እኔም ህይወት ልኖርበት ነው ያላት ማለት ነው። ከዛም በተረፈ እንግዲህ ተለያይተዋል። አሁን ላይ ሁላቸውም በጣም የሚገርሙ ሁኔታ ነው። ከዛም አልፎ እንግዲህ ሰላም የምሳሌ የምላሴ ነገር ስለ ገረማትና ስለ እንደታመመ ነው ብላ ስላሰበች ለሀና ደውላ ሀና ነው የመታሽ እዩ ስላለቻት፣ ሀና ደግሞ መታ ምላሴን ስታየው ክላሱ ገብቶ ለብቻው እንደብድልም ደብዙ ነገር እያደረገው ስታይ ምን ሆነህ ነው ብላ ስትለው ምን ያልሆንኩታለ ማን ነገረች ሰላም ናት ያች በቃ ጸበል መወሰድ አለባት እያለ ስላት ከዛ አልፎ ነው ተርፎ እንግዲህ ሀና ምን ሆነች ነው ሲላት፣ ዛሬ እኮ ድን ብላለን ምግብ ለማን እንደምትወስድ ደረስኩባት አላት። ለማን ለእርግብ ፍቅረኛ ለዘሪሁን ምን የምትስትል ህናው ለዘሪሁን ተንቹ ለሚባለው ብሎ ሲላት፣ እርግጠኛ ነ ይሄ እና እርግብ እሷ እንደምታውቅ ነው የምረዳው ብሎ ሲል እንግዲህ ነገሩን ሳይጨርስ ሀና በሩን ዘግታበት ወጥታለች ማለት ነው። ከዛም በመቀጠል እንግዲህ ድንብላን የምንነቅጣ ይቃታሉ ማለት ነው። ወይዘሮ ሜላት እና ሜሮን ተገናኙ። ሜሮን ከወይዘሮ ሜላት ብር ተቀብላ ስለ እርግብ እና ስለ ነገሮች ሁሉ ነገረቻት ማለት ነው። ምክንያቱም ብር ካልሰጠሽ ምንም ነገር ስለ እርግብ ሆነ ስለማንም አንነግርሽም ስላለቻት አሁን ላይ በሩን ተቀብላ ግን እርግብ ከእሷ ጋር ስታስጠግታት እንደኖሮች እና ሜሮን ወደ እነ ወይዘሮ ሚላት ቤት ሄዳ ነገሩን ሁሉ አረጋግታ እንደመጣች ሁሉንም አንድ በአንድ ነገረቻት። ከዛም አልፎ እኔ እርግብን አሳልፌ ሌለው ወይዘሮ ባዮች ልሰጣት እና እሷ ሀምሳ ሺህ ብር ልትሰጠኝ ስትል ከዛ ሀምሳ ሺህ ብሩን ይዛ ትመጣል ብዬ ስጠብቅ መሳሪያ ይዛ ስታስፈራራኛ ስታስፈራራኝ የዛን ሳቦ ፖሊስ ተይዘን ፐር እስር ቤት ገባን። ከዛም ግን እየመጡ የሚጠይቋት ብዙ ጥያቄዎች ነበሩና ከኋሏ ብዙ ሰዎች አሉ፣ ወይዘሮ ሜላት ተጠንቃቂ ብላት አለ። ወይዘሮ ሜላትም ወይዘሮ ባዩሽ ማለት እኮ እንዲች የሆነች ጣት የምታክምናት ለእሷና ትፍሬ ብላት አለች ማለት ነው። ከዛ ሚሮን እንግዲህ አሁን ደግሞ በጣም እዳ ስለተገባች ወይዘሮ ባዩሽ ጋር ደውላ ደግሞ ማታ በጨለማ እንዲገናኙ አድርጋለች ማለት ነው። ምን እንደሆነ እንግዲህ ነገሩ እስኪ አብረን እናያለን ማለት ነው። ከዛም አልፎ ተርፎ እንግዲህ ባዩሽ ለምን ጠራሽ ስትላት ካሁን ቀጥለን ማታ እንደምንገናኝ የምትስማሚ ከሆነ ነው ብላ ሜሮን ስትላት፣ እንግዲህ ወይዘሮ ባዩሽ በሜሮን ጉዳይ ተስማምታለች ማለት ነው። አሁን ላይ እንግዲህ ወይዘሮ ባዩሽ ከአሰሪዋ። ከቀጠረችው ወይዘሮ ሜላት እና በቃሉን የሚባለውን ተቆጣጠር ጠብቅ ፈልጌ ያለችው ደግሞ ጋር ተጣልታለች ዛሬ ላይ ማለት ነው። ላገኝሽ እፈልጋለሁ ብሎ አናግሯት ነበር ማለት ነው። አስቀጠሪው አሰውም የገድ ጋር ተጣልታለች። ትልቁ አደጋ ተፈጠረ ወይዘሮ ባዮሽ ከዛም አልፎ ተርፎ እንግዲህ ያ ሰውዬ ወይዘሮ ሚላት የምትባለውን ሴት እንዴት እንደሆነች ምን እንደሆነች ንገሪኝ ሲላት፣ እሱ ደግሞ እንዴት እሷን ተከታተል እኮ ነው ያልኩህ ስትለው፣ እኔ ፈርቻለሁ እሷን እንደሚከታተላት ስላወቀች እና እየፈራሁ ነው ብላ ብሎ ሲላት፣ አንተ ቅዘናም እንዴት እሷን ትፈራለህ? እኔ አልኩን ካልሰራህ እኔ ገለኻለሁ አስቀድማለሁ ብለዋለች። እንግዲህ እሱ ደግሞ በጣም ነገሩ ሁሉ ስገረመው፣ እንግዲ አማንቺ ሳትቀርሚኝ እኔ እቀርምሻለሁ ብለው እንግዲህ ሁለታቸውም ተዛዝተው ተለይተዋል። አሁን ላይ ወይዘሮ ሜላት እና በቀሉን ጠፋብቀህ ግደል ያለችው ሰውዬ እራሷን ያጠፋት ተነስቷል ማለት ነው። ወይዘሮ ባይሽ አሁን ላይ እጅ ሰታለች። ያ በቃ የሚገርም ነው። ከዛም አልፎ ተርፎ እንግዲህ ተምቾ ከጓደኞች ጋር ደስ የሚል ጨዋታና ምትርክ፣ ደስ የሚል ጨፈራ እያደረጉ እየዘፈኑም እየተጫወቱም እየተቀላለዱም ነበር ማለት ነው። ብዙ ብዙ ነገር እንግዲህ አውሮተዋል። ደስ የሚል ስነስርዓት ነበር። እሳት እያበሩ በጨለማ ሆነው ማለት ነው ማያቸው ያለውን ተካፍለው በልተው በጣም ደስ የሚል ፍቅር ላይ ነበሩ ማለት ነው። ከዛ አልፎ ተርፎ እንግዲህ አሁን ላይ ያሴርና አቶ ኖላዊ ተምችን በመፈለግ ላይ ሆኖ ግን ፈልገው ግን ሊያገኙት አልቻሉም ማለት ነው። እንግዲህ ምን እንደሚወጣው ተምቹ አሁን ላይ አጎቱ ብር ስለላከለት በጣም ደስተኛ ባይሆንም ባለችው እየተደሰተ ይመስላል ማለት ነው። እንግዲህ አሁን ላይ ተምቹ ያው ከጓደኞች ጋር እንደጨፈነ እና እያወራም ሳለ ብዙ ነገር እናሱ ጎዳና ላይ የወጣው ጎዳና ላይ የወጣው በእርግብ እንደሆነና አፍቅሮ እንደሆነ ነገራቸው ማለት ነው። አሁን ላይ እንግዲህ ያሲር የሚባለው ተምቹን እየፈለገው ግን ተምቹ ሊገኝ አልቻለም፣ ስልኩንም ሊያነሳለት አልቻለም ማለት ነው። ከዛም አልፎ ተርፎ እንግዲህ ያሲር በጣም ተናዷል። አሁን ላይ አቶ ኖላዊ ጋር ቁጭ ብለው ውሀና በድንገት ደውላ ሃና አገኝሃለሁ፣ ለብቻ ማገኘት ትፈልጋለሁ ብለዋል ማለት ነው። ስልኩ ሲጮኸው አላነሳም ነበር። ማን ነው? ሃና ናት፣ አንሳ ብያለሁ፣ አንሳ ብሎ አቶ ነናዊ እንግዲህ ስልኩን አስነስቶታል። ሃና ደግሞ ጋር ተገናኝተዋል። ሃናና የአሴር ዛሬ ላይ ተገናኝተዋል። ኢዝራና ሃና ግን ተጣልተዋል ማለት ነው። እንግዲህ በጣም አፍራለች ያኔ ስልማት እንደመሆኑ

የአሴር ጋር ተከታ ያ ቤት ሰራተኛ ተምቱን አይቼዋለሁ ብላል ብላለ፣ ኤዝራስ አይ ሚን የአሴር ስትነግረው የአሴር በጣም ደስ አለው። በህይወት እንዳለ ብሎ እንደተላከለት እኮ አቡ ጎሮናል ምናምን እያለ ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም ደስ ብሎታል የአሴር ማለት ነው። ከዛም ሌላ ከኤዝራ ጋር እኮ ተለያየን ስትለው ምን ብሎ እኔ ያንቺ ሳቅ የሚያስደስተኝ እንጂ ያንቺ ለቅሶ አያስደስተኝም፣ ሲላት እንግዲህ ሀና በጣም ደነገጠች። ደነገጠችና እኔ እኮ ያንተ ስሚስል ነው በማለት እያበት ብላው፣ እንግዲህ ከዛም አልፎ እንግዲህ ልጅቱ ተምቹን አረባ አቻው ነው ብሎኛል ብላለች። እንግዲህ ድንብላለን ሀና እንድወስድ ስላለቻት ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ተምቹ ያለበት ተገኝቷል፣ ደሆነ አለበት ተገኝቷል። እሱ ነው እንጂ እነሱ ግን እየፈለጉ አሁንም አላቆሙም ማለት ነው። እና ወዶችዬ በቀጣይ ፓርት ደግሞ እውነት ማን ነው ባይሽ የሚያጠፋት የሚለውን እንግዲህ በቀጣይ ፓርት ይዘን ምን መጣ ይሆናል። ቪዲዮ ላይክ፣ ሼር ማረጋችሁን አትርሱ። ባይ ባይ። ወዳችኋለሁ። ሰላማችሁ ልዩ ልትይበሉ